በዓለም ላይ ከምንኖር ሰዎች ብዙዎቻችን የአእምሮ እክል ያጋጥመናል ። ከእነዚህ የአእምሮ እክል አይነቶች ውስጥ ዋነኛውና አንዱ ባይፖላር ዲስኦርደር ይባላል። ባይፖላር ዲስኦርደር ምልክቶቹ መንስኤዎቹና ህክምናዎቹን አብራችሁን ከቆያችሁን በዚህ ቪዲዮ ውስጥ እነግራችኋለሁ። ሰላም ውድ ተመልካቾቻችን፣ በዛሬው ስለ ጤና ፕሮግራማችን ባይፖላር ዲስኦርደር ምልክቶቹ መንስኤዎቹና ህክምናዎቹን እንነጋገራለን። ባይፖላር ዲስኦርደር ከፍተኛ ስሜቶችንና ዝቅተኛ ወይም ድብርትን የሚያካትት የአእምሮ ጤና ህመም አይነት ማኒክ ዲፕሬሽን በመባል ይታወቃል። አንድ ሰው በጭንቀት ሲዋጥ በጣም ሀዘን ወይም ተስፋ ቢስነት ሊሰማው ይችላል። አንዳንድ ጊዜ ሙሉ ጉልበት ወይም ያልተለመደ ብስጭት ይሰማዎታል። እንቅልፍ፣ ጉልበት፣ ፍርድ፣ ምግባርና በግልጽ የማሰብ ችሎታ ሁሉ በስሜት መለዋወጥ ውስጥ ሊከሰቱ ይችላሉ የስሜት መለዋወጥ በዓመት አንድ ጊዜ ወይም ብዙ ጊዜ ሊከሰት ይችላል። እነዚህ ሁሉንም አይነት ባይፖላር ዲስኦርደር ምልክቶቹ፣ መንስኤዎቹ፣ ምርመራዎቹና ህክምናዎችን ማግኘት ይችላሉ። ባይፖላር ዲስኦርደር አይነቶቹ ለአንድ ሳምንት ወይም ከእነዚህ በላይ በሚቆዩ የማኒክ ክፍሎች ከድብርት ምልክቶች ጋር ተለይተው ይታወቃሉ። ከባድ ማንያ ወይም ድባቴ ሆስፒታል መተኛት ሊያስፈልግ ስለሚችል ከሁለት ሳምንት በላይ ሊቆይ ይችላል። ባይፖላር ዲስኦርደር ምልክቶቹ አንድ ሰው በማንያ ሃይፖማንያ፣ ወይም የመንፈስ ጭንቀት ውስጥ እያለ ላይ በመመስረት ሊለያዩ ይችላሉ። እነዚህ ምልክቶች ተለዋዋጭ ስሜት መለዋወጥ ባህሪን ሊያስከቱ ይችላሉ። ይህም በዕለት ተዕለት ኑሯችን ውስጥ ጭንቀትና ችግሮችን ያመጣሉ። ሃይፖማኒያ እና ማኒያ ምንም እንኳን ሁለቱም ተመሳሳይ የማኒክ ባይፖላር ዲስኦርደር ምልክቶች ቢሆንም ማኒያ ከሃይፖማኒያ የበለጠ ከባድ ክስተት ነው። ማኒያ በዕለት ተዕለት እንቅስቃሴ ውስጥ ወደ ከባድ መቆራረጥ ሊያመጣ ይችላል። ዋና የመንፈስ ጭንቀት እንደ ስራ፣ ትምህርት ቤት እና በግንኙነቶች ውስጥ ያሉ የዕለት ተዕለት እንቅስቃሴዎቻችንን በሚያደናቅፉ ምልክቶች ይታያል። ባይፖላር ዲስኦርደር መንስኤዎቹ የተለያዩ ምክንያቶች ባይፖላር ዲስኦርደርን ሊያስከትሉ ይችላሉ። ለምሳሌ በባዮሎጂ ውስጥ ያሉ ልዩነቶች፣ ባይፖላር ዲስኦርደር የታካሚዎች አእምሮ በአካል የተለወጠ ሊያስመስል ይችላል። ጄኔቲክስ፣ ባይፖላር ዲስኦርደር ያለባቸው ሰዎች እንደ ወንድም እህት፣ ወይም ወላጅ ከበሽታው ጋር የመጀመሪያ ዲግሪ ያላቸው ቤተሰቦች የመነሩ ዕድላቸው ከፍተኛ ነው። ባይፖላር ዲስኦርደር ምርመራውን ለማድረግ የሚያስፈልጉ ነገሮች። ባይፖላር ዲስኦርደር ታማሚ ከበሽታው ጋር የሚያመጡ ምልክቶች ሲያሳይ ወይም ሐኪሙ ከባድ የአእምሮ ጤና አሳሳቢነት ሲለይ ምርመራዎች እንዲደረግለት ይመከራል። እነዚህ ምርመራዎች የአካል ምርመራን፣ የአእምሮ ሕክምናን ግምገማ፣ የስነ ልቦና ምርመራና ምክር፣ ስሜትን መግለጽ ለምርመራና ለሕክምና የሚረዱት ስሜቶትን፣ የእንቅልፍ ልማዶችን፣ ወይም ሌሎች ልማዶችን በሐኪሙ ሊጠየቁ ይችላሉ። የባይፖላር ዲስኦርደር ሕክምና ዋና ዓላማው ምልክቶቹ ውጤታማ በሆነ መንገድ መቆጣጠር ነው በአብዛኛው ሁኔታ ስሜቶች ለመቆጣጠር መድኃኒት መውሰድ ያስፈልጋል ምልክቶቹን ለመቆጣጠር ወዲያውኑ መድኃኒት መጀመር ሊኖርብዎት ይችላል ጥሩ ስሜት በሚሰማዎት ጊዜ እንኳን ባይፖላር ዲስኦርደር የእድሜ ልክ መድኃኒት መውሰድ ያስፈልገዋል የዛሬውን ፕሮግራም በዚሁ አበቃን በሚቀጥለው ፕሮግራም እስከምንገናኝ ሰላም ቆዩልን